ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና እየመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታ ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም እስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል። ይህ አዋዜ ሰበር ነው። አሜሪካ እምቢ ለንጉሥ የተቃውሞ ትዕይንት በመካሄድ ላይ ነው። እነሆ በመላው አሜሪካ ከአንዱ ባሕር ዳርቻ እስከ ወዲያኛው ዳርቻ ካልሉ 2500 የተለያዩ ሕዝባዊ የተቃውሞ ትዕይንቶች መካከል የመጀመሪያዎቹ በኒውዮርክ፣ በአትላንታ፣ በቺካጎና በተለያዩ የአሜሪካ ከተሞች ብቅ ብቅ ማለት ጀምረዋል። ሰልፈኞቹ ከፍ አድርገው ከሰቀሏቸው ምስሎችና መፈክሮች መካከል በፕሬዝደንት ዶናልድ ትራምፕ ፎቶግራፍ ላይ የሀገሩን የውትድርና አገልግሎት አታሎ ያመለጠ ግብር ያልከፈለ አምላጭ ዳምፕ ትራምፕ ይላል። ትራምፕን እንጣል እንደማለት ነው። በዚህ ሰዓት የታይምስ አደባባይ የኒውዮርክ በእምቢ ለንጉሥ ጸረ አምባገነንነት ሰልፈኞች ተሞልቷል። ይህንን አገር አካላይ የተቃውሞ ማዕበል ያደራጁት የግራ ዘመን ቡድኖች ጥምረት መሆኑ ታውቋል። ትራምፕ በልቶካጅ ነው የሚለው በሁለተኛ ደረጃ በትልቁ የሚታይ መፈክር ነው። የትራምፕ አጋሮች ተቃዋሚዎችን ከአክራሪ ግራው አንቲፋ ንቅናቄ ጋር እያበሩ ናቸው ሲሉ ይከሳሉ። እምቢ ለንጉሥ ሰልፋቸውንም አሜሪካንን እንጥላ የሚል ሰልፍ ብለውታል። አንቲፋ ግራ ክንፍ ፀረ ፋሽስትና ጸረ ዘረኛነት ፖለቲካዊ ንቅናቄ በአጭሩ መጠሪያ ነው። በሪፐብሊካን አገረ ገዦች የሚመሩ አያሌ አገረ ግዛቶች የአሜሪካንን ብሔራዊ ዘብ ሰራዊት በተጠንቀቅ አቁመዋል። እምቢ ለንጉሥ ሰልፈኞች ቀኑን መላ ሀገሪቱን ሲያካልሉ እንደሚውሉ ታምኗል። በዋሽንግተን ዲሲ የቁጣ ህዝባዊ ሰልፍ ፊት ከሚናገሩት መካከል የቨርሞንቱ ሴናተር በርኒ ሳንደርስ አንዱ እንደሚሆኑ ታውቋል። የተቋሙ አዘጋጆች እንዳሉት የንቅናቄው ዓላማ የዶናልድ ትራምፕን አምባገነንነት መገዳደር ነው። ፕሬዚደንቱ አገዛዛቸው ፍጹማዊ እንደሆነ አድርገው ያስባሉ ብለዋል በድረ ገጻቸው ላይ ባወጡት ጽሑፍ። ይሁንና አሜሪካ ውስጥ ንጉሶች የሉንም፣ በውካትና ሐኬት በሙስናና በጭካኔ ፊት አንም በረከክም ሲል ያስገነዝባል። የአሜሪካኑን የቁጣ ማዕበል መንፈስ በመላበስ ከአትላንቲክ ማዶ አውሮፓ የበርሊን፣ የማድሪድ እና የሮም ጎዳናዎች የአሜሪካ ባልደረቦቻቸውን በመደገፍ ሰልፎች ተሞልተዋል። ትራምፕ ለተነሳባቸው የተቃውሞ ንቅናቄ ትዕይንት የታለመ ምላሻቸውን ከወዲሁ ፎክስ ኒውስ ላይ ተቀርጸዋል። ሙሉ ስርጭቱ ነገ እሁድ የሚተላለፍ ቢሆንም ዛሬ በዋዜማው በቁጥቁጥ ሲያሳዩ ውለዋል፣ ይላል ዘገባው። ንጉሥ አሉ ትራምፕ በመልእክታቸው ይሄ ትወና አይደለም፣ ንጉሥ የሚሉት እኔን መሆኑን ታውቃላችሁ፣ እኔ ንጉሥ አይደለውም ብለዋል። የካንሳሱ ሴናተር ሮጀር ማርሻል በሲኤንኤን ቀርበው ብሔራዊ ዘቡን ማሰማራት አለብን ብለው ተናግረው ነበረ። ከሰልፉ በፊት የቴክሳሱ ሪፐብሊካን አገረ ገዢ ግሬግ አቦት እንደዚሁም በግዛትቱ ዋና ከተማ ኦስቲን የታቀደውን እምቢ ለንጉሥ ተቃውሞን ለማንከውከውና አደብ ለማስገዛት መለዮ ለባሹን ብሔራዊ ዘብ ሰራዊት ዝግጁ እንደሆነ ያዘዙት ገና ባለፈው አንጉስ ጀምሮ ነው ዲሞክራቶች በሰላማዊ ተቃውሞ አድራጊዎች ላይ የበረሃ ተኩላውን ብሔራዊ ዘብ የማሰማራቱን እርምጃ ክፉኛ ረግመውታል የቴክሳስ ትልቁ ዲሞክራት ጂኒ ዉ ሲናገሩ እስከ አፍንጫው የታጠቀን ጦር ሰላማዊ ተቃውሞን እንዲደቁስ መላክ ንጉሶችና አምባገነኖች ብቻ የሚያደርጉት ነው አገረ ገዢያችን ግሬግ አቦት በዚህ እርምጃው ከአምባገነኖች ጎራ እንደሚመደብ አሳይቷል ብለዋል በዚህ ሳምንት የመጀመሪያዎቹ ቀናት ላይ ይላል ቢቢሲ ሲዘግብ፣ ዝነኛው የፊልም ስታር ሮበርት ደኒሮ አሜሪካውያን ያለ ግጭት ድምፃቸውን እንዲያሰሙ የሚያበረታታ አጭር ቪዲዮ አሰራይቷል። ዘውትር አስቸጋሪም፣ አንዳንዴም የተበላሸ ሁሌ ግን እጅግ አስፈላጊ የሆኑ 250 ዓመታት ዲሞክራሲን አሳልፈናል ወይም ኖረናል። አሁን ግን ይሄንን ሊያጠፋ የሚፈልግ ንጉሥ ልሁን ባይመቶብናል። እሱም አለ የፊልም አክተሩ፣ ንጉሥ ዶናልድ ቀዳማዊ ነው ብለዋል። በአገር አካላዩ 2500 የተቃውሞ ንቅናቄ ወጀብን ይቀላቀላሉ ተብለው ከሚጠበቁ ዝነኞች ስመጥሮች መካከል ጄን ፎንዳ፣ ኬሪ ዋሽንግተን፣ ጆን ሌጀንድ አላን ከሚንግ እና ጆን ሉጋይዛሞ የሚባሉት ይገኙበታል ይላል ዘገባው። በእነዚህ የተለያዩ ግዛቶችና ከተሞች በሚካሄዱ 2500 ትዕይንት ሰልፎች አማካኝነት ሚሊዮኖች ጎዳናና አደባባይ ይውላሉ ተብሎ ይጠበቃል። የተቋሙ አደራጆች ዓላማቸውን ሲያስረዱ፣ ትራምፕ እያደሩ ወታደራዊና አምባገነናዊ የሆነ አገዛዝ እያመጡብን ነው ይላሉ። የኢሚግሬሽን ፖሊሶች በከበባና ወከባ የተሞላ ወረራና በዲሞክራቶች በሚመሩ አገረ ግዛቶች ውስጥ የጦር ሰራዊት ማዝመት መባባሱን ይገልጻሉ። በአትላንታ የጆርጂያ ዲሞክራቲክ ሴናተር ራፋኤል ወርነክ እየተናገሩ ነው። በዚህ ሰዓት እያየን ያለነው ፕሬዚደንትና አስተዳደሩ የራሱ ያልሆነን ሥልጣን እያግበሰበሰ ነው። መልእክታችን ይሄ ነው ብለዋል ወርነክ ፕሬዚደንቱ ዛሬ ምላሻቸውን ያገኛሉ ሲሉ ዝተዋል። የተቃውሞ ትዕይንት ሰላማዊ መሆኑን ለማሳየት ከፕላስቲክ የተሠራ ወይም የሚነፋ ሮዝ እንቁራሪቸው ወይም እንቁራሪት ማለት ነው የለበሰች ሄይሊ የተባለች የአራት ዓመት ወጣት ስትናገር የምትወዳት ሀገርህ ወደ ፋሺዝም ስትወርድ ማየት ያማል ብላለች። በኤአይ ወይም በሰውሠራሽ አእምሮ ሥራ ውስጥ የተሰማራች ነች። በኒውዮርክ ትዕይንት ላይ ስሟ ያልተገለጸ በሺህ ዘጠኝ መቶ ስልሳዎቹ በፈረንጅ አቆጣጠር ጀምሮ ተቃውሞ ላይ ተለይቼ አላቅም ያለች አዛውንት አሜሪካዊት በበኩሏ ስትናገር በስልሳዎቹ የሴቶች መብቶች፣ የግብረ ሶዶማውያን መብቶች፣ የአናሳዎች መብቶች፣ ድምፅ የመስጠት መብቶች እያልን መብቶች እንዲሰፉ ፈለግን። አሁን ግን ያ ሁሉ እንደ ዐይን እየጠፋ ነው። አሁን መላ ዲሞክራሲያችን ስጋት ላይ ወድቋል። የዲሞክራሲ መሠረታዊ መዋቅሩ ነፃ ፕሬስና ፍርድ ቤቶች ስጋት ላይ ወድቀዋል ስትል ተናግራለች። ትዕይንቱ ካሁን በኋላ እየባሰና እየሰፋ የሚመጣ ነው። ኢሳያስ እንግዲህ በእነሱ ሰዓት አቆጣጠር አሁን እንደ የሀገሩ ይለያያል። አሁን ወደ ዋሽንግተን ብንሄድ ከሰዓት በኋላ ነው። በተለይ አሁን ኒውዮርክ ኦልሬዲ በሰፊ ትዕይንተ አድራጊ በሺዎች የሚቆጠሩ ወትር የሚታዩበት የመጀመሪያው ቦታ ሆኗል። እንዲህ እያለ መላ ሀገሪቱን ዛሬ ሙሉ ቀን ሲካሄድ የሚውል መሆኑ ተዘግበዋል። አለም ይሄ በጣም የሚገርም ዜና ነው። ዶናልድ ትራምፕ በእርግጥስ፣ ከኛ እንኳን ዜና ብንነሳ ዶናልድ ትራምፕ የዶናልድ ትራምፕ አሜሪካ እያልን ነው የምናወራው ያለ ነው እና የአሜሪካ ሕዝብ ይህን ጥያቄ ማንሳቱን እንዴት ነው የምትመለከተው? በእርግጥስ ዶናልድ ትራምፕ ብዙ ነገሮቹን በትዊተር ገጻቸው ላይ ይለቃሉ። ኢሚዲየት ወዲያውኑ አንድ ነገር ሲኖር ፈጣን ምላሽ ይሰጣሉ። የአሜሪካ ምክር ቤት ያለ እስካይመስል ድረስ ማለት ነው እና በእርግጥስ የአሜሪካ ሕዝብ ጥያቄ እንዴት ታይዋለህል? ወሊን ለመጀመሪያ ጊዜ በአፍሪካዊ የተሠራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማኅበራዊ ሚዲያ ፕላትፎርም ወሊን፣ እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና እየመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካትል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀን ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሰራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል ጥያቄውን እንግዲህ በእኛ ደረጃ ስንወስደው አሁን ሁለተኛ የተቃውሞ ትዕይንት ነው። በነገራችን ላይ ከዚህ በፊት አንድ አድርገዋል። እና ይሄ የማይጠበቅ አይደለም። ኢሳያስ አሜሪካ ውስጥ ከውስጥ ብዙ አይነት ተቃውሞ፣ ህዝቡን በሁለት የከፈለ ህዝቡን በሁለት የከፈለ ተቃውሞ፣ ከዛም ባለፈ ሌላ መልክ ሊይዝ የሚችል አልፎ ተርፎ የሀምሳዎቹ የአሜሪካ ግዛቶች እንደ ወትሮ አንድ ላይ የምንኖርበት ሁኔታ የሚያስኬደን አይደለም። ስለዚህ በራሳችን እንውጣ የሚል የመገንጠል እንቅስቃሴ ሁሉ ሊፈጠር እንደሚችል የተገመተ ነው። ብዙ በዚህ ደረጃ የተጻፈ ነው። በግልም ከጠየቀኝ ይህ እምነት ካላቸው ውስጥ ነኝ እኔ። ምክንያቱም የትኛው ትክክል ነው የትኛው ትክክል አይደለም የሚለው ሳይሆን የዶናልድ ትራምፕ አሜሪካ ከእስከ ዛሬዋ አሜሪካ በማንኛውም መልኩ ትለያለች። ይሄ መለየት ያጋጣሚ ሳይሆን የታቀደበትና ምን ሊከተል ይችላል ተብሎ የተለያየ ዝግጅት የተደረገበት ነው። ለምሳሌ በአሜሪካ ከተሞች አሁን በነ ቺካጎ ፍርድ ቤት ከልክሎ ነው። በሁለት በሶስት ከተሞች ላይ ፍርድ ቤት አሸንፏቸዋል ዶናልድ ትራምፕን። ዋሽንግተን መቀመጫቸው ላይ ግን የአሜሪካንን ጦር አሰማርቷል በአሜሪካ ህገ መንግስትም ሆነ በየትኛውም ዲሞክራሲያዊ ሀገር ተቃውሞ የተቃውሞ ሰልፎች የዲሞክራሲ መገለጫ ናቸው። ዜጎች የራሳቸውን ሐሳብ የሚገልጹ ናቸው። ከፍላጎታቸውን የሚገልጹበት ነው። እንደገና ደግሞ ከመንግስት ጋር ባላቸው ግንኙነት ሪያክት የሚያደርጉበት ነው። በፓርላማ በሚወስደው እርምጃ መንግስት በእነዚህ ላይ ያላቸውን ሐሳብ የሚገልጹበት ነው። ስለዚህ ከዚህ አንጻር ለምሳሌ የተቃውሞ ትዕይንቶችን የተቋሞ ራዮት ፖሊስ የሚባል አለ። መደበኛ ፖሊስ አለ፣ ራዮት ፖሊስ የሚባል አለ። እነዚህ ትሬንድ ናቸው። የሚታጠቁትም ሆነ እንደዚህ አይነቱን የህዝብ ንቅናቄ ለመቆጣጠር የሚሄዱባቸው መንገዶች፣ ስልቶች፣ መሳሪያዎች የታወቁ ናቸው። ለምን በዲሞክራሲ ውስጥ ህዝብ ስሜቱን፣ አመለካከቱን፣ ስጋቱን፣ ደስታውን ይገልጻል። ነገር ግን ነገሮች ከቁጥጥር ውጭ በሚወጡበት ጊዜ እና ጉዳታቸው አይሎ ወደ ሮግ የሆነ ባህሪ ተቀይሮ ዘረፋ፣ ንብረት ማውደም፣ በግርግር የሰው ሕይወት ማጥፋት የመሳሰሉ ነገሮች ሆነው ስርዓት አልበኛነት እየገዝፈ በመጣ ጊዜ የግድ ወታደሩን ትጠራለህ። ወታደሩ የመጨረሻ አማራጭ ነው። ያውም ወታደር የሚገባው እንደዚህ አይነት ተቋም እንደዚህ አይነት ሁኔታ የገጠመው አገረ መንግስት ለፌዴራል መንግስቱ ጥያቄ ሲያቀርብ ነው። ዶናልድ ትራምፕ ግን አሁን እንደ ቺካጎ ራስ ዋሽንግተን ላይ ሎስ አንጀለስ በሰዓቱ ጊዜ አሁን በቀርብ ጊዜ ታስታውሳለ ከካሊፎርኒያ ደረገጅ ጋር አንተ አንቸ እየተባባሉ ነው ሙሊቅ ተደግሮ የተሰዳደቡት ፍርድ ቤት ከሶ ምድነው የአሜሪካ ብሔራዊ ዘብ ሰራዊት ገብቷል። ስለዚህ አሁን እንደዚህ አይነት እርምጃዎች አንደኛ ራሳቸው ግዛቶቹ የጠሩት አይደለም፣ ግዛቶቹ አልጠየቁም። ዶናልድ ትራምፕ ጦሩን ለማዝመት ምክንያት የሚያደርጉት ለምሳሌ ዋሽንግተን ዲሲ ከተማን ብትመለከት የዛ የከተማ መሪ ጥቁር አሜሪካዊት ዲሞክራት ናቸው። ስለዚህ አሁን ዋሽንግተን ዲሲ ላይ ወንጀል ተንሰራፍተዋል፣ ሰው ወጥቶ መግባት አይችልም፣ እንደዚህ የሚሉ ከፍተኛ የተለያዩ ስታቲስቲች መሰረት አድርገው ያለ ሁኔታ ወታደሩን መግባት አስገዳጊ አድርገዋል ብለን ወታደር ያስገቡት እንደዚህ አይነት አካሄዶች በዚህ መንገድ ማድረግ ብቻ ሳይሆን፣ አሁን ማንኛውም አድማጭ ሊገነዘብ የሚገባው ዶናልድ ትራምፕ በምርጫው ላይ እያሉ ሁሉ ነገር ተናግረዋል። ፕሮጀክት 2025 ከሚለው ጀምሮ ማለት ነው። በምርጫው ላይ ያሉ የአሜሪካ ጦር የምፈልገው የአሜሪካን ጦር የምድራችንን ሌላ አያል ሰራዊት የምፈልገው ቱ ፋይት ዘ ኤነሚ ፍሮም ዊዚን ያሉት የውስጥ ጠላቶቻችንን ነው እንዲዋጋ ነው ማሰማራው፣ ብለዋል። በምርጫ ዘመቻቸው ላይ ያሉ አሁን ባለፈው ጠቅላላ የአሜሪካንን ባለአራት ኮከብ ጀነራሎች በሙሉ በዓለም ላይ ስንትና ስንት ሺ የጦር ሰፈር ያላትነች አሜሪካ ከየአገሩ ከየወንዙ፣ ከየባህሩ አስጠርተው ፔንታንትን ብለው ገለጻ አድርገዋል። እሳቸውና የመከላከያ ሚኒስትሩ በዋነኛነት እና ጠቅላላ ጦሩን ምንድነው የሚባለው እንደገና ተልኮውን ምንድን ነው የሚባለው እየቀየሱለት ነው። ስለዚህ የአሜሪካ ሰራዊት አሁን ቅድም ያልኩት ቴክሳስ ውስጥ ሐሙስ ዕለት ነው የተጠራው። ዝግጁ ነው የተባለው ሐሙስ ዕለት ተቃውሞ ሰልፉ የሚደረገው ዛሬ ነው። እንግዲህ ዛሬ ማለት በነሱ እንደ የሰዓት አቆጣጠራቸው እንትን የሚል ነው። ዛሬም በለው ዛሬ ነው። ዛሬን ለሚካሄደው ገና ምን ተካሄዶ ምን ይፈጠር ሳይታወቅ ከወዲሁ ግን ጦሩ እንዲዘጋጅ ተደርጓል። ይሄንን እውነቱን ለመነጋገር ለመናገር ማንም ስለ አሜሪካ ወይም ስለ ምዕራባውያን ዲሞክራሲ የሚያውቅ ፈጽሞ የተለመደ ነገር አይደለም። ሁለተኛ በፕሮጀክት 25 ላይ ቁልጭ ብለው የተገለጹ መጀመሪያ በምርጫ ዘመቻቸው ወቅት ራሳቸውን ከዛ እያራቁ እኔ የማውቀው ነገር አይደለም እያሉን የመጡ ዶናልድ ትራምፕ ስልጣን ላይ ከወጡ በኋላ ግን በይፋ የዚህ አርቃቂ ከሆነው አሁን በይፋ ይሄንን እንደሚያራምዱ ተናግረዋል። ፕሮጀክት 25 ደግሞ የሚያዘው ምንድን ነው? የሀገሪቱ ፕሮጀክት 25 ልኮ ፕሬዚደንቱ ስልጣኖችን ማስመለስ አለባቸው ነው የሚለው ፕሬዚደንቱ በፍርድ ቤቱ በፍትህ ስርዓቶች የተወሰደበትን ስልጣኑን በተለይ ወደ ተለያዩ ተቋማት የተበታተኑበትን ዩኖ አሁን በዲሞክራሲ አግባብ ሁሉም ስልጣን በፕሬዚደንት ስር ያደር አይደለም አየ የዲሞክራሲ ካስማ የምትላቸው ተቋሞች ናቸው። እነዛ ተቋሞች ፕሬዝደንቱ ከህግ በላይ እንዳይሆን የራሱ የፕሬዚደንቱ ስልጣን በህግ አግባብ ውስጥ ብቻ የሚንቀሳቀስ እንዲሆን ለማድረግ የተመሰረቱ ተቋሞች ናቸው። አሁን ፕሮጀክት 2025 ላይ ምን አድርጎ ነው የሚያቀርባቸው? እነዚህ የፕሬዝደንቱን ስልጣን የተቃረጡ ናቸው ብሎ ነው የሚያቀርበው። የተለያዩ የዲሞክራሲያዊ መዋቅሮች ፍርድ ቤቶችን በአብዛኛው እና እንደዚሁም ደግሞ የተለያዩ እነዚህ የፕሬዝደንቱን ስልጣኖች የወሰዱ ናቸው፣ የቀናነሱ ናቸው። እነዛን መሰብሰብ አለበት ይላል ፕሬዚደንቱ። አየህ፣ ስለዚህ አሁን ለምሳሌም ዶናልድ ትራምፕ አሜሪካ ውስጥ በመወለድህ የአሜሪካ ዜጋ ትሆናለ። ይሄንን ህገ መንግስቱ የሰጠ መብት ነው። የአሜሪካ ህገ መንግስት ይህን ይሰጣል። የትም በኩል ግባ፣ ነፍሰ ጥሮና የገባች ሴት በአሜሪካ ሆስፒታሎች ውስጥ የወለደችው ልጅ አሜሪካዊ ነው። ህገ መንግስቱ አሜሪካዊ መብት ሰጠዋል። እሷ ደግሞ የዛ ልጅ እናት ሞግዚት ናት ከዛ ጋር ተያይዘው ህገ መንግስት እውቅና ይሰጣታል። ይህንን የህገ መንግስት አንቀጽ ማለት ትችላለህ። ማንም አሜሪካ ውስጥ የተወለደ ማንኛውም አሜሪካዊ ያልሆነ አሜሪካዊ አሜሪካ ውስጥ ስለተወለደ የአሜሪካ ዜጋ አይሆንም የሚለውን ተግባራዊ ለማድረግ ሲንቀሳቀሱ ክስ ተመስርቶባቸው አቁመው እንደገና ሌላ እንዲህ ፍርድ ቤቶች ህገ መንግስቱን ከመተርጎም አኳያ ስልጣናቸውን ይቀነብባሉ ማለት ነው። ስለዚህ አሁን በዶናልድ ትራምፕ አስተዳደርና በፍርድ ቤቶች መካከል የኬዞች መዓት ልነግር አልችልም። ዝም ብለ በየቀኑ የአሜሪካንን ዜና ለስራ ብለ ብትል ይሄን ያለው ያለው እና አንዳንድ ጊዜ ፍርድ ቤቶች የፓርቲ አቋም ይዘው ማለት ነው። ሪፐብሊካኖች ከሆኑ ዶናልድ ትራምፕ የሚፈልጉትን እንዲያደርጉ የሚለቁበት ሁኔታ፣ አንዳንዴ ደግሞ በጣም ጫና ከፍተኛ ጫና እየበዛ ሲሄድ የምትለቅባቸው መንገዶች አሉ። አሁን ፕሬዚደንት ዶናልድ ትራምፕ እያደረጉ ነው ተብሎ የሚከሰሰው ነገር ስልጣናቸውን እያሰፉ ነው። ከእሳቸው በፊት የነበሩ የአሜሪካ ፕሬዚደንቶች ያልነበራቸውን ስልጣኖች እያሰፉ ነው። ጋዜጠኞች በከፍተኛ ደረጃ ነው እየተማረሩ ያሉት አሜሪካ ውስጥ። አሁን አሁን በቅርቡ የፔንታጎን ያወጣው መመሪያ እንዲፈርሙ ብዙ ጋዜጠኞች አንፈርም የቪኢቪ ተቋሞች አንፈርምም ብለው ኢቭን ፎክስ ኒውስ የሪፓብሊካኖች ድምፅ ነው የሚባለው፣ የቀኝ ኃይሎች ድምፅ ነው የሚባለው ፎክስ ኒውስም ይሄንን እያየው እዚህ ላይ ፊርሚያን አልፈርምም ብሎ ወጥቷል። ብዙ ቀባዎችና እገዳዎችን የሚጥል እና ከዚህ በፊት የምናውቀውን ጆርናሊዝም የሚያግድ መንበሪያ ነው ያወረደው እንደዚህ አይነት። አሁን ትልቁ ጥያቄው ልክ ነው ልክ አይደለም፣ ዲሞክራሲ ነው እያልን አይደለም ያለ ነው ከዚህ በፊት ከምናውቀው አሜሪካ ማለት ነው። ስለዚህ አሁን የዶናልድ ትራምፕ ይሄ ትሩዝ በተባለው ማህበራዊ ገጻቸው ላይ ውሳኔዎችን፣ አቋሞችን ያስተላልፋሉ። ትዕዛዞች ይሰጣሉ፣ ተግባራዊ ይሆናሉ። ከውስጥ በተለይ ይሄ የስደተኞች ፖሊሲ የምትለው አሜሪካ ውስጥ አሜሪካውያን ሲላቀሱ ከመካከላቸው በጉልበት በደረት እያስተኛ እጃቸውን ወደኋላ እየጠፈነገ የሚወስዳቸው ስደተኞች አሜሪካውያንን አሜሪካውያን እንደ አሜሪካውያን መሃል ገብተው እንኳ ሙከራ ባደረጉ ጊዜ እነሱ ላይ የሚደርሰው ውጅብኝ የኃይል አጠቃቀማቸው በጎዳና ላይ፣ በመዝናኛ ቤቶች፣ በምግብ ቤቶች፣ በእምነት አዳራሾች፣ በተለያዩ ቦታዎች ላይ የማይገላመጥ ዜጋ የለም አሁን ቤዚካሊ ትካሉን በስተቀር እና በአሜሪካ ጎዳናዎች ላይ ፍርሃት አለ። በጣም በተለይ ሀያማ ዓመት ይሁን ሰላሳም ዓመት በማንኛውም መንገድ ይሄ አንድ የኪመንትድ በሚለው ወይም ህጋዊ ያልሆኑ ስደተኞች በሚለው የሚወሰደው እርምጃ አሜሪካን፣ የሰብአዊ መብት ቀንዲል የነበረች ሀገር፣ ያንን በፍጹም አያሳይም። ከባይድ የኃይል አጠቃቀም፣ በማንኛውም ሰዓት ከበባና ወከባ፣ እነዚህ አይነት ነገሮች በጋድ የሚታዩ ናቸው። እነዚህ ነገሮች ደግሞ የዶናልድ ትራምፕ መንግስት አምኖ ነው እያካሄዳቸው ያለ። ስለዚህ ዶናልድ ትራምፕ ወደድም ጠላንም ተሰልፈኞቹ እንደሚሉት የሚሆን አይሁን እነሱ እንደሚሏቸው ለንግስና የወጡ ሰይሆኑ አይሁኑ፣ አንድ ነገር ግን ግልጽ ነው። ዶናልድ ትራምፕ አሜሪካንን በአዲስ መልኩ በራሳቸው እየቀረጹ ነው ማለት ግን ይቻላል። አለም አሁን እንግዲህ ዶናልድ ትራምፕ ሰላማዊ ሰልፍ ለመውጣት የተዘጋጀውን ህዝብ ለማገት አስቀድመው እንቅስቃሴ እያደረጉ ነው። ይሄ ደግሞ ቅድም በደንብ ዘርዝራኋል። የዲሞክራሲ ባህሉም አይደለም አንድ አሜሪካ ውስጥ ለምርጫ የሚወዳደር ፓርቲ የራሱን አቋም ልክ አሁን ለምሳሌ ሁለት ሺህ አምስት ብለው ዶናልድ ትራምፕ እንደነደፉት አይነት ፕሮጀክት ሲነድፍ ህገ መንግስቱ አይቃወመውም ወይ? ከህገ መንግስቱ ውጪ ያሉ ነገሮችን እንደ እቅድና ፕላን ይዞ ሲመጣ ኖ አይልም ወይ? ነው ሁሉንም ነገር ህዝቡ በተቃውሞና በፍርድ ቤት ብቻ ነው የሚመክተው?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 ዲሞክራሲ ነገሮች እንዳይፈጠሩ፣ እንዳይታስቡ፣ እንዳይካሄዱ የሚከለክል ዓለም ራሱ ዲሞክራሲን፣ ወይም ህገ መንግስቱን ተጠቅመህ የሆነ ነገር መጀመር ትችላለህ። እንዳትጀምር የሚያደርግ አይደለም፣ አካሄዱ። ስትጀምርም አንተ ዲሞክራሲ የሰጠን መብትና ህገ መንግስቱ የፈቀደንን ተጠቅመህ ነው፣ እሱን እየተጠቀምክ ነው ራሱ ዲሞክራሲንና ህገ መንግስቱን አጥበህ ጨፍጭፈህ ረግጠህ አጥር ላይ ለማስጣት የምትሄደው ይህን እንዳታደርግ አንዱ መገለጫ የምታየው 2500 የተለያዩ ትንተ የህዝቦች ከአንዱ ውቅያኖስ ዳርቻ እስከሌላ ውቅያኖስ ዳርቻ በመላ አሜሪካ ሱናሚ በለው በሚሊዮን የሚቆጠር ህዝብ ይወጣል። ይሄንን የሚሰጠው ያው ዲሞክራሲ ነው፣ ይሄው ህገ መንግስቱ ነው። ስለዚህ ትዋጋል፣ ለዲሞክራሲ ትዋጋል፣ ለህገ መንግስቱ ማለት ነው። አሁን ይህን ስታደርግ የፕሬዚደንት ዶናልድ ትራምፕ ለዚህ ትዕይንት ህዝብ አድራጊዎች በእኛ በነገ እለት የሚሰጥ ምላሽ አለ። ኦልሬዲ፣ የአሜሪካ ብሔራዊ ዘብ ሰራዊት እንዲወጣ እየተደረገ ነው። ስለዚህ ምን ማለት ነው? የሚፈጠረውን ነገር ነው የምታየው። ሰላማዊ ሰልፈኞቹ ሰላማዊ ሰልፎች ላይ የተቃውሞ ሰልፍ ነው የሚያደርጉት። እንዲህ በሚያደርጉበት ሂደት ውስጥ ወታደር ወታደር ማለት የበረሃ ተኩላ ነው። የሰለጠነበት መንገድ ሌላ ነው። ጠላቱን እንዳይምር ጠላቱ ፊቱን እንዳይቆም የሰለጠነ ነው እሱ። ይህንን ሰራዊት ፊቱን ወደ ህዝቡ አድርገ ስታቆመው ምን ማለት ነው? ስለዚያው አሁን ምንድን ነው ይሄ ተግዳሮት፣ መጀመራቸውን የሚያሳየው ሁለተኛዋ ክፍል ንቅናቄ ነው። ስለዚህ እኛ ማየት የምንችለው እንደ ጋዜጠኛ ነገሮች እየሆኑ ነው፣ እዛ ሀገር ውስጥ አሜሪካ ውስጥ ነገሮች እየሆኑ ነው። እነዛ የሚሆኑትን ነገር ማየት ነው። ስለዚህ በዚህ ደረጃ ነው መታየት የሚችለው ዶናልድ ትራምፕ የሚያደርጉትንም የሚያደርጉት ይህንኑ ዲሞክራሲ ያንኑ ህገ መንግስት ተጠቅመው ነው። ነገር ግን አካሄዳቸው አሁን በሰልፈኞች የሚሉት ንጉሥ ነው፣ ያለ የእሱ ቃል ህግ እንዲሆንበት እንዲሆንለት የሚፈልግ የንጉሥ አገዛዝ ነው እየመጣብን ያለው። እኛ ንጉሥ አንፈልግም፣ ሁለት መቶ ሀምሳ ዓመት ያስቆጠረ ዲሞክራሲ የኖርን ህዝቦች ነን የሚል ትዕይንት። እኔ ንጉሥ አይደለሁም ብለዋል ዶናልድ ትራምፕ። ንጉሥ ካልሆኑ ምንድን ናቸው? እሳቸው ደግሞ ፋይት ያደርጋሉ። ስለዚህ የዚህ ሂደት መጨረሻው እንደሚሆን ታሪክና ጊዜ ነው የሚያሳየን። ነገር ግን አንድ ነገር ግልጽ ነው። አሜሪካ ትልቅ ትልቅ አይዶን ነው ብዬ እንደምለው የመሆን ያለመሆን መስመር ላይ ነው ዓለም። ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁን። መልካም አዳር። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራች እንታመናለን። በስልክ ቁጥሮች ሊደውሉልን አዋዜ አለምነህ ዋሴ ዜና